በገዛ ወንድማችሁ ወንድማችን ላይ በማይገባው አገዳ አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ አንቀጽ በአንቀጽ በራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። የአማራ ክልል ትምህርት ቢሮ ከሶስተኛ ክፍል ጀምሮ የግዕዝ ቋንቋ በመደበኛነት እንዲሰጥ መወሰኑን ተከትሎ የሚገኘው ወሎ ዩኒቨርሲቲ ነው የሶስተኛ ዓመት የአረብኛ ትምህርት የ ኤክስቴንሽን ተማሪ ነኝ። ባነር ለምናታችሁ የእናታችሁን ስዕል ወይ ፎቶ እንዲህ ቢቀድባችሁ እንዴት ነበር? ይህን የሚያንገበግበኝ። ከግዕዝ ቋንቋ ጋር በተያያዘ የተነሱ ሀሳቦች አሉ። እንደምታውቁት በአማራ ክልል በትምህርት ቤቶች የግዕዝ ቋንቋ እንዲሰጥ ትእዛዝ ወጥቷል እና የሙስሊም ወንድሞቻችን ተቃውሞ አድርገዋል። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላካ በቅዱስ እግዚአብሔር ስሙ ዛሬ ብዞት የሚመሰገናና የተወደሰ ይሁን። በሁለት አበይት ጉዳዮች ተመልሼ መጥቻለሁኝ። አንደኛው እንግዲህ ይህን ሰሞን ስናነሳው የነበረው የልጅቷን ጉዳይ ሲሆን ሁለተኛው ደግሞ የምንመለከተው የግዕዝን ጉዳይ ነው። ስለዚህ በሰፊው እንመለከቷለን። እንግዲህ ልጅቷ ይቅርታ ትጠይቃለች ከአሁን ከአሁን እንደተባለችው ቪዲዮ ሰርታ ይቅርታ ትጠይቃለች ብለን ስንጠብቅ፣ እንግዲህ ጭራሽ ወንድሞቻችንን ማስፈራራት ጀምራለች። እስኪ እንደው እንደ መግቢያ ይሆን ዘንድ ግን ከዮኒ ማኛ ቤት ነበረው ውይይቷ ላይ የተናገረችውን ነገር ላሰማችሁ ኦርቶዶክስ ጋር ጸብ የለኝም። አሁንም አሁንም እየነገርኩሽ ነው። ኖ ኖ ኦርቶዶክስ ኢየሱስን አትሰድ። ምንድነው ኦርቶዶክሶች አይደሉም፣ ስድስት ስልሳ ስድስቶች ናቸው። ከአሜሪካ ነው ከነሱ ጋር ያወራው። ስልሳ ስድስት ለሰደበች ድንግል ኦርቶዶክስ የሚቀበሉትን ስዕላቸውን ጨምድዶ መጣሉ ምን አገናኘው ከ666 ጋር አምኗት እነሱ እነሱ አምኗት ዲያብሎስን ነው የሚከተሉት እነሱ ላሉሽ የኦርቶዶክስን ጨምቆ ጨምድዶ መጣሉ ምን አመጣ ላውራዎሽ አሁን ያቄው እነሱ እያሉኝ የነበረው ኦርቶዶክስንንም እንትንንም አይደለም እያሉኝ የነበረው ስልክሽን ያሰረቅነው እኛንን ለጣወት መስዋዕት አድርገንሻል ደምሽን እንፈልገዋለን ያኔ ብታ እንግዲህ እንደስቀባጠር ነበረ የአእምሮ ጤና የላትም ሲሉ ነበር። እኔ እንደዛ ብዬ አላ በነጋሽ ላይ የካንሰር ታማሚ ነበር ነበ የካንሰር ታማሚነት ደግሞ ከአእምሮ መታወክ ጋር የሚያገናኘው ነገር የለም። የሆነ ሆኖ ግን የነቀለሚ ድራማ ሊሆን ስለሚችል እናያዘውና አንድ ጉዳይ እናውሳ ቴዶ ይህን ቪዲዮ ካየ በኋላ የእሷን ቀለሜ ቤትና እነ ዮኒጋ ገብታ ያደረገችውን ንግግር ካየ በኋላ አንድ ቪዲዮ ሰርቶ ነበር። ስሙት። ወንድማችሁ ወንድማችን ላይ በማይገባው አገዳ አገዳ የሚያክልን ዱላ ቀጥፋችሁ ለሮጣችሁ አንቀጽ በአንቀጽ በራርባችሁ ብዙ ለጻፋችሁ ታላላቆች ስለ ጻፋችሁ ብቻ የሚተው ነገር የለም። በዋና ዋና ጉዳዮች ላይ እስቲ ምን ታደርጋላችሁ የሚለውን እንመለከታለን። ፊት ለፊት ተጋፍጣችሁ ነገሮችን ስትናገሩ ማየትን እንናፍቃለን። እስቲ አንድ ሶስት አራት ጉዳዮችን በእናንተ እንመልከት መሰል የቤተ ክርስቲያን ክብረ ነክ ድርጊቶች የሚቆሙ አይነት አይደሉም። ስለዚህ ምን አይነት ነገርን ትመርጣላችሁ፣ የትኛው ሕግና ስርዓት መኖሩንም ታሳዩናላችሁ የሚለውን ለማየት እንናፍቃለን። በተረፈ እንደ መስቀል አደባባይና መሰል ጉዳዮች በማይገናኝ ጥቅስ ነገሮችን ስለሾረባችሁ፣ ቃል አሳምራችሁ ስለጻፋችሁ የሚታው እውነት አይኖርም። እውነትን በተግባር ፊት ለፊት ተጋፍጣችሁ ታሳዩናላችሁ። ይሄ ነው የሚሆነው። በተረፈ ግን ከዚች ልጅ ጋር በተገናኘ የአጀንዳ ሚዛኑና አጋፋሪነቱ አስፈጻሚነቱ ለነኚህ የዓለም አቀፍ እብዶች ትላንት በሃይማኖት ስም ብዙ ለፈጸሙ እምነትን ከእምነት ለማዋጋት ብዙ ጥረት አድርገው ገድላት ድርሳናትን ለቀደዱ ሀምሳ ጊዜ ሃይማኖት ሀምሳ ጊዜ ብሔር እየቀያየሩ ብዙ ላባሉ ሰዎች ምንም አቋመ ቢስ ሆነው ለግል ምቾታቸው ብቻ የሚሰሩ ለነዚህ ሁለት ድኩማን ቢጽ ሐሳውያን ነገሩን ትተንዞር አንልም ከነሱም ብዙ ያስፈራራሉ እናንተም ብሎ ይቅርታ አስጠያቂዎች እናንተ ይህን ህዝብ ተንፏቃችሁ ነው መሬት ላይ ተንበርክካችሁ ተንደባላችሁ ይቅርታ መጠየቅ መቻል ያለባችሁ ገና እንጂ እናንተ ይቅርታ አስጠያቂ እናንተ አጋፋሪ ልትሆኑ አትችሉም ይልቁንም ከዚህ ልጅ ጋር በተገናኘ የቀደመ ግንኙነት እንዳላችሁ ስትናገሩ ሰምተናል ያንን ወይ ታጠሩታላችሁ ወይ እናጠረዋለን እናንተ ወንድ ሆናችሁ ሱሪ ታጥቃችሁ እኛን አታስፈራሉ አሁንም አቋማችን እንደጸና ነው። ህግ የለም ስርዓት የለም ደንብ የለም። ያ ቢኖር ኖሮ መሰል በርካታ በቤተ ክርስቲያናችን ላይ የተፈጸሙ ጥሰቶች ምን ይኖራቸው ነበር? ልጓም ይኖራቸው ነበር። የትዝታው ምስክር ነው። ሸልመው አስገብተው ሸልመው ያስወጡት ትዝታው ምስክር ይሆናል። ይህን አቋማችንን አንቀይርም። የሰፈር የአካባቢ የመንደር ሰዎች መሰል ድርጊት ሲገጥማችሁ ግደሉ አላልንም፣ አጥፎ አላልንም፣ አስተምሩ። ህግ ስለሌለ ማለት እንግዲህ ይሄን ነው። ይህንን ታዲያ ሀሳብ እንግዲህ አልግደሉ አላልንም። ነገር ግን የእነ እንትና የእነ ቀለሜ ድራማ እንደሆነ አስቦ በጽሁፍ ገልጾ ነበረ። ያው ቲክቶክ ላይ እና የቴሌግራም ላይ ስቶሪ ማድረግ ይቻላል። ቲክቶክ ላይ ስቶሪ አድርጎ ነበር። ታዲያ ያንን ስቶሪ አይታ ይቺው ልጅ ለቴዶ ማስፈራሪያውን ልካለች። ተመልከቱ ላንበብላችሁ እዚህ ጋር እንደምትመለከቱት ቴዶ ለቀለሜና ለዛ ዓለም አቀፍ እብድማ አጀንዳችን ሚዛን አናስረከብም ተያየናታ፣ ብሎ ከጻፈ በኋላ ቴዶ ምላሽ ሰጣት። ማንጻፊለት ምን ጻፊለት፣ እስኪ ምን እንደሚልሽ እናዋለን ብለውሽ ነው አይደለ፣ ና ብሎ ይላታል። የእሷ ምላሽ እንመልከት። እግዚአብሔር ነው የላከኝ ህዝቤ ንቃ በይልኝ ብሎኛል አለች። እሷ እግዚአብሔር ልኳት ገና ክርስቲያን እንኳን አለች። በነገራችን ላይ በፕሮቴስታንቱ ዘንድ እንኳን ገና መናፍቅ ነች፣ ግን አትጠመቀችም። ግን ምን አለች? ህዝቤ ንቃ ብሎ እግዚአብሔር ልኮኛል። እግዚአብሔር የማያምን ሰው እያላከ ነው። እሺ፣ ምነው ይቅርታውን ረሳሽ ወይ? ምክንያቱም ቪዲዮ ላይ ተናግራለች። ይቅርታ ቪዲዮ ሰርታ የሆነም ይቅርታ ቪዲዮ ሰርተሽ ለቀቂ ብሏት ነበር ምነው ነው ይቅርታው ወረሳሽው? ሲላት አይገባችሁ፣ ይቅርታ እናንተ አይገባችሁ። መጀመሪያም እናንተን ይቅርታ ጠይቋት፣ እናቴን ይቅርታ ጠይቋት፣ ሐሳቤን ቀየርኩ ያለች። ስለዚህ ይቅርታ ቪዲዮ የምጠብቁ የነበራቸው ኦርቶዶክሳውያን ይቅርታ ቪዲዮ ሰራለች ይላችሁ የምጠብቁ ኦርቶዶክሳውያን፣ ኖ ይቅርታ አልጠይቅም፣ ሐሳቤን ቀየር ያለው። እንደው መጀመሪያ እናቴን ይቅርታ ጠይቋት አይደል አለሽ ፈሪሳዊ ሁላ፣ ቴዶ ምን አለ? ምክሬ ልስጥሽ ከሰማሽ፣ ከጎንሽ ያሉ የመሰሎች በዓላማቸው መረማመጃ እንዳያደርጉሽ እጅሽን ለፖሊስ እጭና ተማሪ ተመከሪ እንጂ ትገደል አላልንም ይላል። እሱ ብቻውን እየማረኝ ነው። የጀማሪ ነገር ነው። እግዚአብሔር ምስክሬ ነው። ከራሱ ከእግዚአብሔር በቀር ማንም የለም ምስሎች ነው። ምክሬን ስሚ። ማሚም የአቢሲኒያ ባንክ ጥቂት ባልደረቦችም ሀሳባቸው ይሄ ነው። ማሚ ማለት እናትየው መሰለኝ። ማሚም የአቢሲኒያ ባንክ ጥቂት ባልደረቦችም፣ አቢሲኒያ ባንክ በምሳሌ ነበር መሰለኝ። ባልደረቦችም ሀሳባቸው ይሄ ነው። የኔ ይብሳል። አብሲኒያ ባንክ ያረጉኝን ነው ምዘረግፈው። በብሔርና በሃይማኖት ተደራጅተው እንደበደሉኝ ሙሉ ማስረጃ አለኝ። ስለዚህ አሁን ምን እያለች ነው? ተጠያቂ ያደረገች ነው ባንኩን ራሱ ማስረጃ አለኝ። አርፈው ከተቀመጡ እውነቱን ነው፣ አርፈው ካልተቀመጡ እውነቱን ነው የማፈርጠው። ጽሑፍ ሌላ ትዕግስት ፍራቻ ከመሰላችሁ ተሳስታችኋል አለች ትዕግስት ፍራቻ ከመሰላችሁ ተሳስታችኋል። ይች ልጅ ከማን ከጀርባ ማን እንዳለ በደንብ እንድትረዱ ስለ ስለፈልግ እንዲህ የምትናገርበት ነገር ከጎኗ ሆኖ በይበይ የሚሏት አይዞሽ የሚሏት አካላት ከጀርባ አሉ። በነገራችን ለዛ ነው እንደዚህ የምትለው። ኧረ በማርያም ጭራሽ አስፈራሪ ልትሆኚ ነው አላት። ኦፍኮርስ በገዛ ገንዘቤ ለገዛ ለገዛሁትኝ ወረቀት ማን ነው የሚጠይቀኝ? ከዛ ኧረ ይሄኛው ለዚኛው ጽሁፍ ደግሞ መቼ አስፈራሯችሁ ገና ስትነኩኝ ይብስባችኋል፣ አለች። ስለዚህ ይቺ ልጅ አሁን ላይ እያደረገች ያለችው እዚህ ማስፈራራቷን ዛቻዋን ተያይዘዋለች ማለት ነው። ስለዚህ የልብ የልብ የሰጣት አካል ከጀርባዋ እንዳለ ልብ በሉልኝ። ሁለተኛ ጉዳይ የምናነሳው እንግዲህ እንደምታቆት ምን ማድረግ እንዳለብን ስለምን ስለምንናቅ ችግር የለውም ብዙም አናወራም ሚዲያ ላይ የሆነ ሆኖ አንድ ጉዳይ ትናንትና እየተናፈሰ ነበር፣ ከወንድማችን ከባሮ ጋር በተገናኘ ታስሯል የሚል ነገር ነበረ። ነገር ራሱ ተሄዶ የባሮ ጓደኛ ነው እንዲህ ብሏል። መላ ኦርቶዶክሳውያን በሙሉ የቲክቶክ አካውንታችን በተገቢው መንገድ መልእክቶችን እየተናገርንበት አንገኝም። በጣም ሪፖርት እየተደረገ ነው የሚገኘውና ሁላችሁም ኮፒ ሊንክ እንድታደርጉልን በሉል እግዚአብሔር ስም ጠይቃቸዋለሁ። በተረፈ ተከታዩን መልእክት ሼር በማድረግ ለብዙዎችም አድርሱልን። ምን እንዳሰቡም እንደቀመሩ አናውቅም። ወንድማችን ብሩክ ታስሯል የሚል መረጃ ኬት እንደመጣ አይታወቅም። በአሁኑ ሰዓት በጣም እየተሰረጫጨ ይገኛል። ወንድማችን ብሩኬ ፍጹም ሰላም ነው አልታሰርም። በዚሁ አጋጣሚ መግለጽ የሚኖርብን ነገር ብሩኬ ሊያሳስረው የሚችል አንድም ጥፋት አለማጥፋቱ ነው። ንጹህ ወንድማችን ለቤተ ክርስቲያን ራሱን አሳልፎ የሰጠ በቤተ ክርስቲያን ፍቅር የታሰረ ወንድም እንጂ በሰንሰለት ሊታሰር የሚገባ ወንድማችን አደለም። ናመሰግናለሁ እናመሰግናለን። ስለዚህ ቡሩኬንም አላጠፋም ሳያጠፋ ደግሞ አንድ ሰው ደግሞ ሊታሰርበት የሚችልበት ምክንያት የለም። ባይሆን ትናንትናም ትናንትና በስቲያም ኮሜንት ላይ ሬት ሄዱ ጠፍተዋል። ወንድሞቻችን ነጋሽ የሉም ስትል የነበራችሁ ሰዎች እንግዲህ ትናንትና ቪዲዮ ሰርተዋል። ከሰሩት መካከል ላይ ግን ባሮኬን የሚመለከተውን ላሳ የእናታችሁን ስዕል ወይ ፎቶ እንዲህ ቢቀድባችሁ እንዴት ነበር ምታረው? ይሄን የሚያንገበግበኝ እንዴት ብለን እንንገራችሁ ማለት እንዴት አድርገን እናውጣላችሁ በመጀመሪያ በሽተኛ ሰው ነው፣ ይሄንን የሚያደርገው ልጅቷም በሽተኛ ናት። ስለዚህ ምን ማድረግ አለብን? አንደኛ ልንጸልይላት ይገባል። የመጀመሪያው እና አንደኛ ልጅቷ በሽተኛ ናት፣ ጸሎት መደረግ አለበት ትክክል አንዱ ሁለተኛ። አየህ ወኔ ቢኖር ኑሮ ለምድር ፍጥረታት ሁሉ እናት የሆነችዋን እንዳት ጨክነህባት ስለ አንዲት ሌላ እናት አትጨነቅ። ሰሞኑን የሆነው ነገር የሚያናድር አይደለም። ባሮክን ይቅርና፣ አይደለም ብሩክን ይቅርና፣ አይደለም ላይ ይቅርና የዛች የህመምተኛዋ ልጅ እናት እንኳን አሟት፣ ስለ ድንግል ማርያም አሟታል። የጠላት የጠላት ወዳጄ ነው እንዲሉ፣ ድሩክ ለመናፍቃን የራስ ምታት የሆነ ልጅ ነው። ልብ በል ለፕሮቴስታንት አላለ። ፕሮቴስታንቱ ስላሉ ካህዲ አለ፣ ስለ ፕሮቴስታንት አለ። ለመናፍቃን ራስ ምታት በሶሻል ሚዲያ ካልቻሉት ልጅ አንዱ ነው። አገኙት ማለት ነው። ለእናትየው አዛኞ ነው። መጡ ተቆረቆሩ በቅርቡ ሃይማኖታችንን ክደናል ያሉ እንኳን ሳይቀርብ ልጅቷን ላይቭ ይዘው ገብ፣ ተመልከት፣ ሶሻል ሚዲያውን የሚያጦዙት መናፍቃኖች ናቸው። በእውነተኛ ፕሮቴስታንቶች ልጅቷ ያደረገችውን ድርጊት ተቃውመዋል። ስህተት ነው ብለዋል ፕሮቴስታንቶቹ። በህግ ተጠየቀ ያሉት ተጠየቀ ብለው ከእውነት ጎን ቆሟል። መናፍቃኑስ ነገሩ ሌላ። ሊበሏት ያሰቧትን አሞራ ጅግራነች ነው ምናም ነገር ይሏታል። ሊያሳስሩት የፈለጉትን ልጅ ቀድሞ ማለት ነው በሌላ ጌ ወንጀለኛ ነው ብለታል። ይሄ ልጅ ቅድም ልክ እንዳልኩ ተፈቶ አያውቅም። መስቀል ቢመጣ በሰበብ እስር ቤት ነው፣ ጥምቀት ቢመጣ እስር ቤት ነው፣ የሲኖዶስ ጉባኤ ሲመጣ እስር ቤት ነው። መከራው እያየለን ለእምነቱ እናመሰግናለን ወንድሞቻችን፣ እንኳን ተመለሳችሁልን ወደ ሚዲያው። እንግዲህ ብዙዎቹ ጠፍቷቸዋል ብለው ጭንቀት ይዟቸው ነበረ፣ ስለተመለሳችሁ እናመሰግናለን። አሁን እንግዲህ ዳርዳር እየተባለ ያለበት ጉዳይ በዚህ አይነት ጉዳይ ነው። በነገራችን ላይ እንግዲህ የሆነ ነገር ሲያስቡ አይደል እንደዚህ የሚያደርጉት ከዛ አንጻር ወደ ግዕዙ ልምጣ። እንግዲህ እዙ ሙስሊም ተኮር አንዳንድ ሰዎች ምሁራን ነን ብሎ የሚያስቡ ሰዎችም እነ ዶክተር ዋቅጅራ ጭምር የሚያስቅ ሀሳብ ሲያነሱ ነበርና እስቲ ለማንኛውም እናንሳው፣ ሀሳቦች የአማራ ክልል ትምህርት ቢሮ ከሶስተኛ ክፍል ጀምሮ የግዕዝ ቋንቋ በመደበኛነት እንዲሰጥ መወሰኑን ተከትሎ ጉዳዩ መነጋገሪያ ሆኗል። ያ ውሸታቸው እንዳይጋለጥባቸው ተረባርበው ወይም ቪዲዮ ሊያስወርዱት ስለሚችሉ እናንተ ደግሞ ቪዲዮ ላይክ፣ ኮሜንት ሴክሽን ላይ ግዕዝ ለኢትዮጵያ እያላችሁ የጻፋችሁ በደንብ ኮፒ ሊንክ እያደረጋችሁ አዳምጡኝ። የመደመር ምልክት ካለ እሱንም መጫን አትርሱ። ባለፈው አመት አማራ ክልል ግዕዝን ፓይለት የሞከረው እንደነበረ አንዳንድ ትምህርት ቤቶች ላይ መረጃ ያላችሁ ሰዎች ታውቃላችሁ። ዘንድሮ ደግሞ ሙሉ ለሙሉ በኤለመንተሪ ግዕዝን መማር እንዲችሉ ተማሪዎች እድሉን ፈጥሮ እንዲማሩ ውሳኔ አስተላልፎ ነበርና በደሴና በኮምቦልቻ የሚገኙ አንዳንድ ሰዎች ደግሞ ይህን ተቃውሞ፣ ሀሳቡን የመቃወሚያ ደብዳቤ ለክልሉ መንግስትም ጽፈው ነበርና በጣም በሚያስቅ ሁኔታ ማህበራዊ ሚዲያ ላይ በጣም ሲዘዋወር ያዩኋቸውን አስገራሚ ጉዳዮች ላሳያችሁ። የመጀመሪያ ይሄ የእኔታ ያሬድ መጽሐፍ ማለት ነው። ይሄንን የአማራ ክልል ለተማሪዎች ለማስተማር ያዘጋጀው መጽሐፍ ነው ብለው ሰውን ያታልላሉ። እንደገና ደግሞ በጣም በሚያስገርም ሁኔታ የሰንበት ትምህርት ቤቶች አንድነት ለተማሪዎች መማሪያ ያዘጋጀውን መሰረተ ግዕዝ መጽሐፍን እያወጡ ለካሪኩለም ተቀርጾ የተዘጋጀው ይሄ ነው በማለትም ያሳያሉ። አልፎ ተርፎ ደግሞ በጣም የሚያስቀው ግዕዝ ትምህርት እንዲጀመር የተደረገበት ዋነኛው ምክንያት ለደብተራዎች የስራ ዕድልን ለመፍጠር ነው የሚል በጣም ተልካሻ ሀሳብን አንስተዋል። ውሃ የሚያነሳ መቋሚያ እንኳን ይዛችሁ ብትመጡ ጥሩ ነው። እኛ ልጆቻችንን ግዕዝ እናስተምራለን። እናመሰግናለን ወንድማችን። ታዲያ አንደኛው ወሎ ዩኒቨርሲቲ ላይ የአረብኛ ትምህርት የሚማራ ወንድም አለ እና የአረብኛ ትምህርት እና የግዕዝ ትምህርት እንዲነግረን ነው። ስሙልኝ የሚገኘው ወሎ ዩኒቨርሲቲ ነው የሶስተኛ ዓመት የአረብኛ ትምህርት ኤክስቴንሽን ተማሪ ነኝ። ይሄንም እነግራችሁ ዛሬ አንድ መረጃ ልነግራችሁ ስለፈለኩ ነው። እሱ ምንድነው እኛ በቋንቋ በአረበኛ ቋንቋ ስንማር ወደ አምሳ ምናምን ተማሪ አለ አንድ ክላስ ውስጥ። እንደዚሁም ደግሞ በሌላ ቋንቋ ግዕዝ የሚማሩ ከዚ ቁጥር ያላነሱ ተማሪዎች አሉእና አረበኛ የምንማሩ ጋር ብትገቡ እንዳለ መቶ ፐርሰንት ሙስሊም ነው ያለው ኒቃቢስ፣ ጂሏቢስ ወንዶቹ ወንዶቹም ሼክና ደረሳ ብቻ ነው ያለው በዛውም ልክ ደግሞ ግዕዝ የሚማሩት ጋር ገብተን ብታዩ ወይም ቪዲዮን ገብቼ ባሳያችሁ ሙሉ በሚባል ደረጃ መሪጌታ፣ ቄሶች ምናምን ነች ያሉት ብቻ ሙሉ 100% ክርስቲያኖች ብቻ ነው ያሉት። እና ግዕዝ እውነት ቋንቋ ብቻ ነው ወይ የሚለውን ነገር ያው እኔ እንደ ምሳሌ ይሄን ልስጣችሁ ብዬ ነው። እናንተ ተወያዩበት። ቴንኪው። እሺ እኔ በዚሁ ላይ ሐሳብ ልስጠውና ልቀጥል በጀምራለሁ። እንደዛ ከሆነ አረብኛ ቋንቋ ብቻ ነው ወይ ብዬ ደግሞ እጠይቃለሁ። ምክንያቱም ጀልባ ሚስትና መሻሻዎች እኮ ነው የሚማሩ ያሉት። ስለዚህ አረብኛ ቋንቋ ብቻ ነው ወይ ብለን እጠይቃለሁ። ምክንያቱም ስልጤ ላይ እየተሰጠ ስለሆነ እሱን አንዴ ጋፍ እናደርገው። ለምሳሌ እኔ በእንግሊዝኛ ቋንቋ ዩኒቨርሲቲ በኤክስቴንሽን ልማር ብል፣ ኤቢሲዲ አይደለ የሚያስተምሩኝ? አለ ኤቢሲዲ አያስተምሩኝ ወይ ደግሞ ኤ ፎር ቦል እያሉ አለ የሚያስተምሩኝ ለምን ሲባል ኤፎር ቦር የምልበትን ኤቢሲድ የምልበትን ቋንቋ አልፌ መጥቼ ኦልሬዲ ዩኒቨርሲቲ ደረጃ ቋንቋ ላጠና እየመጣ ነው ያለሁት። አንተም ብትሆን አረብኛ ስትማር አሊፍ ባታጃ እየተበካር ለም የተጀመርከው ዩኒቨርሲቲ ላይ ገብተህ ዩኒቨርሲቲ ላይ ገብተህ ኦልሬዲ መሰረታዊ ቋንቋውን ውቀት ስላለህ ገብተህ ተጥና ነው የገባው። በአንፃሩ ግዕዝን ትምህርት ደግሞ በዩኒቨርሲቲ ደረጃ እየተማሩ ያሉት መሰረታዊ ጉዳይ ያላቸው ናቸው። ኤክስቴንሽኑ እየተማሩ ያሉት ገና ከአሁኑ እና ከአበገደ አይደለም እየተማሩ ያሉት አበገደን አልፈው ሀሁን አልፈው ማንበብ መጻፍ የሚችሉ ሰዎች ናቸው በዩኒቨርሲቲ ደረጃ እየወሰዱ ያሉት ስለዚህ ሊማሩ የሚችሉት መሰረታዊ እውቀት ያላቸው ሰዎች ናቸው። ያ መሰረታዊ እውቀት ደግሞ ያሉት ደግሞ ያገኙት ደግሞ ከአብነት ትምህርቱ ነው። ምክንያቱም በአካደሚክ ደረጃ እየተሰጠ ስላሉ ነው። አሁን ግን በአካደሚክ ደረጃ መሰጠት ሲጀምር ግን ዩኒቨርሲቲ ደረጃ ማንም ሰው ገብቶ ሊማረው ይችላል። ሙስሊም ሊማረው ይችላል። ክርስቲያኑ ሊማረው ይችላል። ፕሮቴስታንቱ ሊማረው ይችላል ለም ሲባል መሰረታዊ ጉዳይ ከመጀመሪያውኑ ጀምሮ ይዘው እየተማሩ ስለሆነ ዩኒቨርሲቲ ላይ ሲገቡ የፈለጉትን ቋንቋ ተምረው ይመርታሉ። በአንፃሩ ግን አሁን ላይ ግን መሰረተ ትምህርት ገና ሳይጀምር ሳይማርበት ሳይጀምር ግን ዩኒቨርሲቲ ላይ ገብቶ ሙስሊም ገብቶ ግዕዝ እንዲማር አለ ግዕዝ ለመማር ቤዙ ተጣይና ተነሹ ለማወቅ ስለሚሆንበት ተጣይና ተነሹ ለማወቅ ደግሞ መጀመሪያውኑ ከኤሌመንታሪ ጀምሮ መማር አለብን። እነዛ ዳብተራዊ ጨርካቸው ወይ ደግሞ እነዛ መድጌታ ግን ከመጀመሪያው ጀምሮ ሀሁንም ሌላውንም ሌላውንም ቆጥረው የመጡ ሰዎች ስለሆኑ ከዚህ አንፃር ብትረዳው አቶስቲ ዩኒቨርስቲ ደረጃ የገባ ሰው ስለሆንክ ይሄን ማሳብ አያቅትህም ነበር ግን እንቀጥል። ከግዕዝ ቋንቋ ጋር በተያያዘ የተነሱ ሀሳቦች አሉ። እንደምታውቁት በአማራ ክልል በትምህርት ቤቶች የግዕዝ ቋንቋ እንዲሰጥ ትዕዛዝ ወጥቷልና የሙስሊም ወንድሞቻችን ተቃውሞ አድርገዋል። በሚያሳዝን ሁኔታ እዛው አማራ ክልል የአረብኛ ቋንቋ ትምህርት ይሰጣል እና የአረብኛ ቋንቋ ትምህርት ሲሰጥ አይሄኮ እስልምና ለምና ስለሚሰበክበት ተብሎ አንድም ክርስቲያን ሰልፍ ሲወጣ ወይንም ደግሞ ሲቃወም ወይንም ደግሞ ሲኖዶስ ደብዳቤ ሲጽፍ አላየ ነው። ለምን ከተባለ አእምሮችንን አስፍተን ቋንቋን እንደ ቋንቋነቱ ነው የምንረዳ። የሆነ ሃይማኖት ሃይማኖቱን ስለሰበከበት ብቻ ቋንቋው ቋንቋነቱን ትቶ የሃይማኖት ይሆናል ማለት አይደለም። አይደለም፣ ግዕዝ የኢትዮጵያ ቋንቋ ነው እና በግዕዝ ብዙ የተጻፉ መጽሐፍቶች አሉ። ለሀገር የሚጠቅሙ የጥናት የምርምር መጽሐፍቶች አሉ። ይህን ለማወቅ በውጭ ያሉ የማናቃቸው ማለትም የኢትዮጵያ ታሪክ የማይመለከታቸው ሁሉ ግን ደግሞ ከኢትዮጵያ የሆነ ነገር እናገኝበታለን ብለው ግዕዝ ቋንቋን በትልቅ የትምህርት ተቋማቶች ሲሰጡ እንመለከታለን። እና ሌላው ዓለም አድርጎት አሁን እዚህ ሀገር ውስጥ ያሉ ወንድሞች ተነስተው አይ እንዴት ግዕዝ ምናምን ሲሉ ትንሽ ልክ አይደለም እና ግዕዝ ቋንቋ የኢትዮጵያ ቋንቋ እና ሃይማኖታችን ባህላችንን ማንነታችንን አስጥሎ ከሆነ ይሄ ቀኝ ግዛት ይባላል፣ ቀኝ ግዛት ይባላል። እና አይ ቲንክ በአረቦች ቀኝ እንድንገዛ የሚፈልግ አካል አለ ማለት ነው። ያ ካልሆነ ይሄ ስብስብ ወይንም ደግሞ ይሄ እምነት ከመምጣቱን በፊት ቋንቋው ይቀድማል እና ቀደምቱን ቋንቋ ሊያስጥለን ከመጣ ይሄ ቀኝ ግዛት ስለሆነ ልንቃወሙ ይገባል ብዬ አስባለሁ። የሚገርመው እኮ ቁራናቸው ላይ ጭምር እኮ አረብኛ ግዕዝ ቋንቋዎች መኖሩ ደግሞ በጣም ያሳዝናል። በጣም የሚያስቀኝ ነገር እሱ ግዕዝ የሚቃወሙት ግዕዝ አረበኛ መጽሐፍ ቅዱስን መጽሐፍ ቁራናቸው ላይ ራሱ የግዕዝ ቋንቋዎች እንዳሉ በራሳቸው በቁራኑ መጽሐፍ መግቢያ ላይ የምናገኘው ነገር ነው። አሁን ነኝ የተነስተው እንግዲህ ግዕዝ ምንም አይልም ይላል መሐመድ ኮርጆ የወሰደውን ጽሑፍ መሐመድ ያሳደገችው አያቱ የወሰደችውን ጽሁፍ እንትን እያሉ እነሱ ግን እዚህ መተው እኛ እንትን አያደርግም እኮ። እንደዚህ ነው እንደዚህ። ሌሎች ይፈልጋሉ አንዳንዴ ማሰብ እንደሚሰማቸው ግን ተስፋ ያደርጋለሁ። ምክንያቱም እንደዛ ባይሆን ኖሮ እንደ ሙሉ ሰው ቆም ብለው አስበው ምንድን ቋንቋው ብሎ መወያየት መነጋገር ነበርባቸው። የሆነ ሆኖ ግን ያላውቃ በአዲስ ቪዲዮ በአዲስ መረጃ የሚመለስ ይሆናል። ሰላም ጊዜ ልክ ከእናንተ ጋር ይሁን ጨርቁን